የሁለቱ አንድ ላይ መሆን ምን ያህል ውስብስብ የሆኑ ነገሮችን ፈጥረው ከዛ ደግሞ የሚገኘው ውጤት ምን ያህል የትየለሌ ጥቅሞችም እንዳሉት እና ከጎኑም ደግሞ በጣም ከባድ አሳሳቢ ችግሮችንም ሊያስከትል ይችላል፣ በአግባቡ ካልተጠቀምበት ማለት ነው። ከዛ ውጭ ብዙ ነገሮችን በግብርናው የተለያዩ መድኃኒቶችን በአጭር ጊዜ ውስጥ በሚሊዮን ዓመት ውስጥ ሊገኝ የማይችለውንም መፍትሄ በደቂቃዎች ውስጥ መፍትሄ ማግኘት የሚቻልበት ዘመን በመድረሱ ተአምር ነው የምንለው እንጂ ሌላ ምንም ማለት አይቻልም። በሚገርም ሁኔታ ስለዚህ የተለያዩ የበሽታ አይነቶች ሁሉ መድኃኒት የሚያገኙበት በዚህ የኤ አይ እና የኳንተም ኮምፒውተር አንድ ላይ መሆን በጣም በሚገርም ሁኔታ የምርቶች መትረፍረፍ የሚለው ነገር እና እንዲሁም ከጤና አንጻር የተለያዩ መድኃኒቶች የሰው ልጅ ረጃጅም ሺህ ዓመታት ጭምር የሚፈጅበትን ለማግኘት የሚፈጅበትን ጊዜ በማሳጠር በአጭሩ ማግኘት የሚቻልበት እና አለማችን ፈጽሞ ከምናስበው በላይ እየሄደች ያለችበት ጊዜ ነው ያለው እና ከዚህ ጋር ታይዘው እንግዲህ ምንድን ነው ማወቅ ያለብን የሚለውን ነው መገንዘብ ያለብን። ነው ከነዚህ በመነሳ ምንድን ነው ማለት ያለ እነዚህ በገሃዱ ዓለም የሚታይ የተደረጉ ያሉ ነገሮች ናቸው። በአሜሪካን ሀገር፣ በቻይና፣ በዚህ በጣም በቴክኖሎጂ ባደጉ ሀገሮች ውስጥ ፉክክር ላይ ነው ያሉት። በብዙ ቢሊዮን ኢንቨስት ተደርጎ በውድድር ላይ ነው ያሉት። በዚህ በዚህ ዘመን በዚህ ቴክኖሎጂ የበላይነት ያላገኘ አገር በቃ መቼም የበላይነትን አያገኝም፣ ብለው ፉክክል ላይ ስለሆኑ በዚህ የበላይነትን ለማግኘት ሲባል ሀያ አራት ሰዓት እረፍት የሌለው የምርምርና የግንባታ የቴክኖሎጂ ግንባታ ጥድፊያ ውስጥ ነው ያለው፣ ቴክኖሎጂ ባደገው አገር ማለት ነው። ከዚህ ጋር ራሳችንን ለማጣጣብ ሌላው ይቀር እንደው ቀርቦ ወደዚያ ቀርቦ ለመጓዝ ጥረት ካላደረግን የሚፈጠረው ክፍተት በጣም በጣም በጣም የትየለሌ ክፍተት ነው የሚፈጠረው። በዚህ በቴክኖሎጂ እድገት ውስጥ በተጓዙት አካሎች እና ባልተጓዘው አካል መካከል የሚፈጠረው ትልቅ ክፍተት ነው የሚሆነው ትልቅ ክፍተት በጣም የረቀቀ ቴክኖሎጂ ተጠቅሞ የሚያስብ ማህበረሰብና በጣም ኋላ ቅር በሆነ ቴክኖሎጂ መካከል ያለው ክፍተት የትየለሌ ነው የሚሆነው ማለት ነው። እዚህ በጣም አሳሳቢ ነው የሚሆነው ከስራ አንጻር ከማህበራዊ አኗኗር አንጻር በአጠቃላይ ከእምነት አንጻር፣ ከብዙ ነገር አንጻር የሚቀኝ መታየት ያለበት መጪው ዓለም ምን መሆን አለበት ተብሎ እያንዳንዱ ሰው ይመለከተኛል ብሎ የሚያስብበት ዘመን ነው። ብዙ ብዙ ብዙ ብዙ ምሁራኖች መሳተፍ ያለባቸው እና ወዴት አቅጣጫ ነው መጓዝ ያለብን ከዚህ ከሚመጣው ከዓለም ወጀብ ማምለጥ የማይቻል ከሆነ እንዴት ነው በብልጠት በብልሃት፣ በዘዴ ይህንን ነገር ተጠቃሚ ሆንንም ከጉዳቱም ሾልከን የምንጓዘው የሚለውን ነገር እንደ ማህበረሰብ፣ እንደ ሀገር፣ እንደ ህብረተሰብ ማሰብ ግዴታችን ነው። በጣም ኋላ ቀርተናል ማለት ይቻላል። በተለይ በቴክኖሎጂ ባደገው አገር ውስጥ ያለውን ፍጥነት በየቀኑ የምንሰማው ነገር የምናየው ነገር የሚያስደነግጥ ነው። አሁን እኔ በምኖርበት በአሜሪካን ሀገር ውስጥ የቴክኖሎጂ ርቀቱ፣ ውድድሩ፣ ፎክክሩ በተለይ ከኤ አይ እና ከኮምፒውተር ከኳንተም ኮምፒውተር ተያይዞ ያለውን ምርምርና ፈጠራና ውድድር በጣም በጣም በሚገርም ሁኔታ በሚገርም ሁኔታ አሜሪካን ሀገር መንግስት ጭምር ራሱ ኢንቨስት አድርጎ የሚሄደው ትልቅ ኢንቨስትመንት። የአሜሪካ መንግስት በመንግስት ደረጃ ወደ 175 ቢሊዮን ዶላር ኢንቨስት አድርጓል ለዚህ ምርምርና ቴክኖሎጂ መስፋፋት። ሌሎች ካምፓኒዎች እንዳለ ሆኖ ሁሉም እያንዳንዱ አውጥተዋል። ቴክኖሎጂ ካምፓኒዎች በሙሉ ኢንቨስት አድርጓል። የአሜሪካ መንግስት ፔንተገን፣ የፔንተገን በ175 ዶላር ቢሊዮን ዶላር ለዚህ ነገር ኢንቨስት አድርጎ ብዙ ነገሮች እየተደረጉ ነው ያለ። ምክንያቱም ቻይና ውስጥ ተመሳሳይ ነገሮች እየተደረገ ስለሆነ ከቻይና ላለ በቻይና ላለመቀደም በዚህ ቀድሞ ለመገኘትና ከዚህ በኋላ የበላይ በዚህ የበላይ ሆነ ለዘላለሙ የበላይ ሆናል ተብሎ የታሰበበት ጉዳይ ስለሆነ ከፍተኛ ፉክክር ነው ያለ። እንግዲህ በእንደነዚህ ዓለም ውስጥ ዝም ብለን እኛ ጋር አይደርስም፣ አይመጣም፣ ምንም አይሆንም፣ ምንም የሚለው ነገር ምንድነው? ዓይንን ጨፍኖ አላየሁም እንደማለት ነው። ዓይንን ጨፍኖ አጠገቤ ፊት ለፊቴ ያለውን ነገር ዓይንን በመጨፈን አላየሁም፣ በቃ ምንም አይነካኝም፣ ምንም ነገር የለም፣ ምንም አያደርገኝም ብለን የምንልበት ሁኔታ ነው። ስለዚህ የሚባል አንበሳም ህይወትን የሚያጠፋ አደጋም ቢመጣ አይንም በመጨፈን ማምለጥ አይቻልም። ያው መበላት ወይ መወሰድ ወይም መጥፋት ይመጣል ማለት ነው። በዛ ደረጃ መታሰብ ያለበት ጉዳይ ነው። በጣም ሲሪየስ ሊወሰድበት የሚገባ ነው። በእርግጥ ብዙ ምሁራኖችም የእኛም ሀገር ሰዎች የሚያሳስበው አሉ አሉ በቴክኖሎጂ ዙሪያ ያሉ ግለሰቦች ጥረት የሚያደርጉ አሉ ይህን ነገር ለማሳወቅ ለማስተማር ምን ለማለት ከስራውም ከህክምናውም ከምኑም ከምኑም ጋር ታይዞ ሊመጡ የሚችሉ ለውጦችን ጥቅሞችንም ጎን ለጎንም ደግሞ ሊከተሉ የሚችሉ ጉዳቶችን፣ ጉዳቶቹን ለመቀነስ እና ለማስተካከል ደግሞ ምን መደረግ አለበት የሚለው ነገር ግን የግድ የውይይት የፖሊሲ ለውጥ ሊያመጣ ሊያስመጣ ይችላል። ብዙ ነገሮች አሉ። በዛ ዙሪያ ለመስራት የግዴታ ግድ የሚልበት ወቅት ነው። ስለዚህ ይሄንን ስናይ አንድ በአንድ ሌሎች ነገሮች ተያያዥ ነገሮችን እንዴት ይሰራበታል? እንዴት ይመጣል የሚለውን ነገር ደግሞ በሂደት በተከታታይ እናያለን። እና ከዛም በኋላ ለእንደነዚያ ነገር ምን አይነት ዝግጅት ነው መደረግ ያለበት? በምንም መልኩ የጋራ መፍትሄ፣ የጋራ አኗኗር፣ አንድ ላይ ተያይዞ የመኖር ጥያቄ የሚነሳበት ዘመን ይሆናል ዘመኑ። ከዚህ ውጭ ሌላ ምንም ነገር የለም። ለምሳሌ በኦቶሜሽን ስራዎች ሁሉ በዚህ በቴክኖሎጂ ሮቦቶችን ጨምሮ በዚህ ቢያዝ የሚመጣው ምርትና የሚገኘው ሀብት የትየለሌ ሊሆን ይችላል። ከፍተኛ ሊሆን ይችላል። ብዙ ነገሮችን ሊያቀል ይችላል። ብዙ ነገሮችን፣ ችግሮችን ሊያስወግድ ይችላል እና ስራ ግን ላይኖር ይችላል የትኛውም ሰው። ሪሊ ያ ችግር ነው ወይስ እኛ ራሳችንን እንዴት ማስተካከል አለብን ነው ጥያቄው መሆን ያለበት። ስራ አለመኖር በራሱ በራሱ ቴክኖሎጂ ካለ ቴክኖሎጂ የሚያስፈልገውን ነገር እስካደረገ ድረስ በራሱ መጥፎ አይደለም። የሚፈጠረውን ሀብት እንዴት በጋራ እንጠቀም የሚለው ነው ትልቁ ጥያቄ። አንገብጋቢ ጥያቄ እሱ ነው። ቴክኖሎጂ ሁሉንም ያ ምርት ያዘጋ ያትረፍርፍ ሁሉም ሰው የሚደርሰውን አይነት ነገር ይፈጠር። እንዴት ያንን የተፈጠረውን ሀብት በጋራ እንጠቀም የሚለው ቀጣዩ የዓለማችን ጥያቄ እሱ ነው የሚሆነው። ስለዚህ ስራ እንዴት ይፈጠራል፣ ስራ እንዴት ይገኛል፣ ስራ እንዴት ይሆናል የሚለው ሳይሆን በቴክኖሎጂ ምክንያት የሚፈጠረውን ሀብት እንዴት ማህበረሰብ ይከፋፈላል ይጠቀማል የሚለው ነገር ላይ ነው መሰራት ያለበት። ያ ነው ሊሆን የሚችለው። ደግሞ ያ ደግሞ የሚቻለው ያ በደንብ ታስበውበት ከተስተካከለ በእርግጠኝነት ሰዎች ከምን ጊዜ በላይ በጣም ትልቅ ደስታ ተድላ የሚታይበት ምድር ሊፈጠር ይችላል ተብሎ በባለሙያዎች በግልጽ የተቀመጠ አስተሳሰብ ነው። ለዛ ታዲያ ውይይቶች አስፈላጊ ናቸው። ቀድሞ ይሄ ቢመጣ ይሄ በምን ይስተካከላል፣ ምን መደረግ አለበት የሚለውን ነገር የጋራ ውይይት መፍጠር ያስፈልጋል ማለት ነው። ይሄንን አንድ በአንድ ቀስ በቀስ እያየን እያስተካክልን እየተዋየን፣ እየተግባባን ጥያቄና መልስም ቢኖር በደንብ እየተግባባን የምንፈጥራቸው ነገሮች ይሆናል። ግን የጋራ ስብስብ ይፈልጋል። በድሮ አይነት፣ ባለፈው ጊዜ አይነት አኗኗር የሚካሄድበት ዘመን ያበቃልታል፣ ያለምንም ጥርጥር። በፖለቲካው ዘርፍ፣ በማህበራዊው ዘርፍ፣ በኢኮኖሚው ዘርፍ የምናያቸው ነገሮች በሙሉ ይቀያይራሉ። ፍጹም ይቀያይራሉ። የሰው ጫና ከዛ ጋር መቃኘት አለበት። የፖለቲካ አስተሳሰባችን ራሱ ከወቅቱ ቴክኖሎጂ ጋር ካልተቃኘ ድሮ በነበረው የፖለቲካ አስተሳሰብ እንኳን እልጓዝ የሚል ሰው በፍጹም ይችን ዓለም አቃትም ይህን ይችን ዓለም አቃትም። ይህንን ዓለም አለማወቅ ደግሞ የሚያስከትለው ጉዳት ቀላል አይሆንም። በጣም በጣም ከባድ ውጤት ነው የሚያስከትለው። ያለመረዳት፣ ያለማወቅ እና ከዛ ጋር አለመሄድ፣ አለመዘጋጀት በጣም ነው ራስን ለውጦ፣ ራስን አስተካክሎ ከወቅቱ ሁኔታ ጋር የፖለቲካ አስተሳሰባችን፣ የኢኮኖሚ አስተሳሰባችን፣ ማህበራዊ ትስስራችን ሁሉ በእንደዚህ አይነት ውስጥ ካልተቃኘ በጣም በጣም ከባድ ችግር ውስጥ ነው የሚከተን። ከማህበረሰብ የተለየ ልንሆን እንችላለን ማለት ነው። በእርግጥ ራስን እንደ ደሴት ከልሎ ማኖር ይቻላል፣ መኖር ይቻላል። እውነት ይቻላል ወይ? በገሃዱ ዓለም ይቻላል ወይ? አንድ አገር እንደ ደሴት ከሌላ ዓለም ምንም ነገር ሳይገናኝ መኖር ይችላል ወይ? አይችልም። በምንም መልኩ በአየርም በምንም በምንም የሚጓዙ የራሱ ሂደቶች መንካታቸው አይቀርም። ስለዚህ እዚች መሬት በምትባለዋ ፕላኔት ላይ በጋራ እስካለን ድረስ በምንም አይነት አንዱ ከሌላው ተነጥሎ የሚኖርበት ዓለም አይደለም። ሳይንስም ቅድም እንዳልኳቸው በኳንተም ፊዚክስ የኳንተም ሜካኒክስም የሚያሳየን እሱ ነው። በምንም መልኩ ንጥጥል የሌለው ዓለም ነው። አፈጣጠራችን ፈጣሪም ሲፈጥረ እንደዛ መልኩ ነው የረቀቀ ጥበቡን ያሳየበት። እና ይህንን ስናስብ ስለ ፖለቲካችንም አስተሳሰብ መቀየር አለብን። የኢኮኖሚያዊ አኗኗሪያችን ውስጥ ያሉትን ነገሮች ሁሉ ለመቀየር መዘጋጀት አለብን። ምክንያቱም ቴክኖሎጂው እየመጣ ነው። ጠቀሜታው የትየለሌ ነው። ጉዳቶችን ግን ለመከላከልም መስራት ይኖርብናል። ይሄንን በአግባቡ ጊዜ ተሰጥቶት ለውይይት ቀርቦ ሁሉም የሚነጋገርበት ነው። በየትኛውም ዘርፍ አሁን ቴክኖሎጂ መጣ፣ ስራ ሊቀማ ነው፣ ስራ ልናጣ ነው የሚለው ነገር ውሎ አድሮ ስራ በቴክኖሎጂ መተካቱ አይቀሬ ነው። በምንም መልኩ በየትኛውም መልኩ ሄዶ በፍጥነት ነገሮች ይስተተኩ ይሄዳሉ። ምንም በምንም መልኩ በመጓጓሻም በመገናኛም በሕክምናም በየትኛውም ዘርፍ በርግጥ፣ አንዳንዱ የተወሰነ ጊዜ ሊቆይ ይችላል። አንዳንዱ ደግሞ በፍጥነትም በቴክኖሎጂ ሊተካ ይችላል። ብዙ ነገሮች የተተኩን ያሉት። ያ በሚሆንበት ጊዜ የማይቀር ነገር ነው እና ይሄንን ለማስተናገድ ደግሞ አኗኗራችንን፣ ማህበራዊ አኗኗራችን ላይ መቀየር ያለበት አስተሳሰብ የጋራ ውይይት ያስፈልጋል። ሀብት በሽበሽ ይሆናል፣ ይፈጠራል፣ ቴክኖሎጂው ያፈራልናል፣ ያመጣልናል። ታዲያ እንዴት ነው የምንጠቀመው? ነፃውንን ከብዙ ጭንቀቶች ወተን የምንመኘውን የምንፈልገውን ነገር በየቀኑ እንደፈለገን እያደረግን የምንኖርባትን ዓለም ለመፍጠር የጋራ ስምምነት ግን ያስፈልጋል። ያን ካላደረግን ግን ደግሞ በተቃራኒው የሚከተለው ጉዳት እንዲህ በቀላሉ የሚገመት አይደለም። አደገኛ ጊዜም ነው የሚሆነው ማለት ነው። ለዚህ ነው የአርቲፊሻል ኢንቴለጀንስ ብቻም ሳይሆን የኳንተም ኮምፒውተር ወይም ኳንተም ኮምፒውቴሽንም ከዚህ ጋር መታየት አለበት። እንደዚሁም በሶስተኛ ደረጃ ከዚህ በፊት የገለጽኩላቸው የናኖ ቴክኖሎጂ በጣም ረቂቃን የሆኑ ቴክኖሎጂዎች ናቸው። እነሱ ደግሞ በየትኛውም አካል ውስጥ የሚገቡ ናቸው፣ ሰርስረው የሚያልፉ፣ በደም ስር፣ በየትኛውም መልኩ ተጓጉዞ የሚሄዱና የተለያየ ስራዎችን የሚሰሩ ወይንም በተለይ ማቴሪያል ሳይንስ ወይንም ቁሳቁሶችን ለማምረት የሚያግዙ ናቸው። ማለትም አንድን ቁስ በመቀያየር ከአተም ደረጃ ከሞለኪውል ደረጃ ያንን ነገር ሪሻፍል በማድረግ በመቀያየር አንዱን ቁስ ወዳኑ ወደ ሌላ ቁስ መቀየርም ይቻላል። አንዳንድ ጊዜ ሲወራ በልጅነታችንም እኔም ጭምር የምሰማው ማለት ነው። አንድ ነገር ወደ ሌላ ነገር ሲለወጥ እንስሳ ፍጡር ራሱ እንደዚህ ተቀይሮ ወደዚህ አይነት እንስሳ ተቀየረ ተብሎ የሚወራበት ጊዜ አለ። የሚገርማችሁ በዚህ ቴክኖሎጂ ቁሶችን ከአንዱ አይነት ወደ ሌላው አይነት እንዴት እንደሚቀየር ስታዩ ደግሞ ተአምር ነው የምትሉት። እውነትም ያ የማይመስል እንደተረት ወይም እንደ ማይሆን ነገር ማስፈራሪያም አድርገን ስናወራቸው የነበረ ነገሮች በገሃዱ ዓለም መሆን ወደ መቻላቸው ስንመጣ ለየትኛውም በዘርፎ ለረቀቀውም ሰው በጣም ለማመን የሚያስቸግርበት ጊዜ እንደደረስን ነው የምንረዳው። እና ብዙ ነገሮች አሉ። በጋራ መሰራት ያለብን የጋራ ስራ መፈጠር አለበት። መሰባሰብ አለብን። ከዛ የኢኮኖሚ እቅዶቻችንን የሚመጡትን ነገሮች እንዴት እንደምንሰራቸው እንዴት እንደምንቅዳቸው እና እንዴት የጋራ ተጠቃሚ መሆን እንደምንችል ደግሞ መዋየትና ተግባራዊ ማድረግ ይኖርብናል። እኔ አንድ እንደ ኢኮኖሚክስ ሳይንስ ባለሙያ በዚህ ዙሪያ በጣም ትኩረት አድርጌ ነው የሚያሳስበኝ በጣም በጣም በጣም ከሚያሳስቡኝ ነገሮች እሱ ናቸው እነሱ ናቸው። እና እዛ ላይ እንዴት አቅደን እንዴት እንደምንሰራ በሂደት በውይይት እያዳበረን የምንሄደው ጉዳይ ይሆናል ብዬ አስባለሁ። እና ሌሎችም ተከታታይ ስራዎችን የምንሰራበትን መድረክ እያመቻቸን እንሄዳለን።